ይሄ ከሆነ ግን ኮምፕሊትሊ ሞተር አይነሳም ነዳጅ የሚበላ እና የማይበላ በምንድን ነው የሚለዩ መኪኖቹ ቆንጆ የተመሰከረላቸው ናቸው የክራንክ ሻፍት መበላሸት ምን ችግር ያመጣል ወይም ኮንቴንቱ በራሱ አለም አቀፍ ተወዳዳሪ ነው አይደለም የሚለው ነገር ኮሮላ የሚባሉት ስንት አይነት ሞዴል ናቸው ክራንክ ሻፍት ፖዚሽን ሴንሰር ላይ ችግር ኑሮበት ሞተር ላስነሳ ብትል በጣም ያስቸጋሪ ነው ዘይቶቻቸው ፎርጅር እየተሰሩ የተሸጡ ነው ስለዚህ መኪና ወዳልሆነ ነገር ውስጥ ይገባል ተብሎ ስለሚታሰብ ሎክ ያደርጉታል። ችግር ኑሮበት ሞተር ላስነሳ ብትል በጣም ያስቸጋሪ ነው የሚሆነው። ስለዚህ ደብድበው ቢሆን የመነሳት አቅ ሁኔታ ይኖሯል። ይሄ ችግር ከሆነ ማለት ነው። እሱ ክራንክሻፍት ፖዚሽን ሴንሰር መበላሸት ሞተር እንዳይነሳ ያደርጋል። ኢንጀነራል ዘይት ከተማ ውስጥ አሁን በጣም የዘይት የሞተር ዘይት ችግር አለ። ክቡራትና ክቡራን ተመልካቾቻችን ኢትዮ አውቶሞቲቭ ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የምንገኘው ኢትዮ አውቶሞቲቭ የእናንተን ጥያቄዎች የሚመልስበት ሰዓት ላይ ነው ያለ ነው። ለዚህም እንግዲህ ኢንጂነር እዮብ በቀለ እንግዲህ ቀጥታ መጥቷል። እዮብ አሰላም እንዴ እንፈልግ የጋራጅ ስራ ቆንጆ የስልጠናው የትምህርቱ ምን ይመስላል? እንግዲህ ኢንጂነር እዮብ እንደ ብዙ ጊዜ እንደምታውቁት በዚህ በአውቶሞቲቭ ዘርፍ ለረጅም ጊዜ ሰርቷል ከዲፕሎም ዲግሪ፣ ማስተርስ እያለ ቀጥሏል። አሁን ደግሞ በተለይ በመካኒክ አገልግሎት ላይና እንዲሁም በስልጠና ስራዎች ላይ የተሰማራ ነው። በርካታ ጥያቄዎች በግልም የምትጠይቁለትን ወደሱ ሱ እያደረሱ እየመለሰላችሁ ነው። ግን ጥያቄዎቻችሁን ስትጠይቁ በተቻለ መጠን አሁንም ቴክስት የምታደርጉ የምትደውሉ ሰዎች ጽድት ታደርጋችሁ በስልክም ከሆነ በቀጥታ ብትጠይቁን ጥሩ ነው። ለምትጠይቁን ጥያቄ ሁላ እኛለን በተቻለን መጠን ወዲያውኑ ለመመለስ እንሞክራለን። አንዳንድ ጊዜ ግን ከስራ ብዛት አኳያ ሊዘገይ ይችላል። ስለዚህ አሁን ወደ መጀመሪያው ጥያቄ ሄዳለሁ። በመጀመሪያ ሰላምታይን እያቀረብኩ በመቀጠል ኮሮላ የሚባሉት ስንት አይነት ሞዴል ናቸው? ነዳጅ የሚበላ እና የማይበላ በምንድን ነው የሚለዩት? አስቸኳይ ስለሆነብኝ ነው። መኪና ልገዛ ወሰኜ ነው። ኮሮላ መኪና የሚል ጥያቄ ነው። ይሁን አንዳንዴ ምን አለ መሰለህ፣ አሁን እንደዚህ ከባች ጋር ስታነሳ፣ ባች ስንል የመኪኖች እንትን አለ። አሁን ኮሮላ ብለን ስንል ስፔሲፊካሊ፣ ያው ከጥያቄያችን ስንነሳ፣ አሁን ካለበት አንጻራዊ ሁኔታ ዘመናዊዎቹ እንደሆኑ ይታወቃል። እና ኮሮላ መቼ ጀመረ ምናምን ለሚለው ወይም ደግሞ የኮሮላ ባቾችን ከእስከዚህ ስታነሳ ኮሮላ የሚለው ስያሜ ኦልሞስት

ጀነራል ምንም እንደው እንትን እንዳይሆን ማስታወቂያ አይነት ነገር እንዳይሆን እንጂ መኪኖቹ አሁን የሉም፣ አይገቡም። ስለዚህ እነዚህ መኪኖች የምንም አይነት ቴክኒካል ችግር የለባቸውም የለባቸውም። ከፊውል ኮንሳፕሽን አንግል ሊሆን ይችላል ከአጠቃቀምም ከድሮብሊቲም፣ ወይንም ከቆይታ ከብዙ አንግል ልታነሳት ይችላል። መኪኖቹ ቆንጆ፣ የተመሰከረላቸው ናቸው። አይ ይህንን እንደዚህ አይነቱን ነገር ምንም አሁን ለሳይ የጃፓን መኪኖች በማንኛውም ደረጃ በዓለም ላይ በተለይ ኢትዮጵያ ላይ ከቴክኒክ ከጥገናው መቅለል ስፔር ፓርቱም ከመኖር አንጻር የጃፓን መኪናዎች ጥሩ ናቸው። ከጥንካሬም አንጻር አንድ ሰው ምናለኝ ከኢትዮጵያ በብዛት የሚሄዱት ውጭ ሀገር ነው ያለው እና ብዙዎችን አገኛቸዋለሁ አለ እና መኪና ኢቨን ከዚህ ሄደው እዛም ሲመርጡ ቶይታ ነው የሚመርጡት፣ ያለ ኦፖርቹኒቲ እዛ ብዙ ነው መኪና የመምረጥ እድል ሰፊ ነው። ግን ይህንን የለመደውን ማይንድ ሲት ነው ይዘው የሚሄዱት እና እዛም ሂደው ኢቨን መኪና ሲገዙ ቶይታ መርጦ ነው የሚገዙት ያለ እና አንዳንድ ጊዜ ያው እንዲህ ዓይነት ነገር። ኦፍኮርስ መኪኖቹ ቴክኒካሊ ምንም ችግር የለባቸውም። ቶዮታ እዚህ የረጅም ዓመት ሲነዳ የነበረ ሰው እኮ አብዛኛው አንዳንድ ሰዎች አይተው ከኦልሞስት ከጁኒየር መካኒክ ሁላ ይበልጣል። አንዳንዶቹ ሲኒየር መካኒክ ደረጃ ደርሰዋል፣ በራሳቸው መኪና ድሮ ቮልስቫገኖችን ሰዎች እኮ ለሞተር ምናምን ካልወረደ እኮ አይሄዱም ነበር፣ ቤታቸው ነው በሚያስተካክሉት። ብዙ ሰዎች ከጊዜ ብዛት ለምደዋት ማለት ነው። እና ቶዮታ ላይ ያለው ነገር እንደዛ ነው። ግን እንደው ምናልባት አንተ ወደ ዋና ጉዳይ ከመግባት ያድማጫችንን ወይ ተመልካቻችንን ጥያቄ ከመመለሳችን በፊት መኪና ኮሮላ 2001 ሊሆን ይችላል። 2003 ሊሆን ይችላል። 2005 ሊሆን ይችላል። 2007 ሊሆን ይችላል። ሌሎች መኪናዎች እንደዚህ ነው እና እነዚህ መኪኖች ለምሳሌ 2001 ማለት እንግዲህ ከ2007ቱ የአራት ዓመት የአምስት ዓመት ልዩነት አለው። ከ2010 ሊሆን ይችላል። ይዞታ ነው ዋናው ነው። ባለቤቱ ሲይዘው በምን አይነት ሁኔታ ነው? 2001 ሆኖ ከ2002 ሆኖ እኮ ፒውር በቃ ኔት የሆኑ ሰርቪሳቸው በትክክል የተጠበቀ ባለቤቶቹ በደንብ ያዟቸው ኢቭን ከቀለም አንጻር ከቦዲ አንጻር ከኢንጂኖቹም አንጻር ኔት የሆኑ መኪናዎች አሉ። አንዳንድ መኪናዎች ላይ ደግሞ ስገባ ይሄ ዝልክልክ የሆነ አሽከርካሪ ወይ ደግሞ ኮረኮንች የበዛበት መንገድ ላይ በጊዜው ሰርቪስ የማያገኙ መኪኖች ደግሞ ውልቅልቃቸው ይወጣል እና ስለዚህ በተደጋጋሚ ነው የምንለው፣ ተመልካቾች ማስፈተሽ አለባቸው። አሁን ልገዛ ሊሄድ ነውና የትኛውን ነዳጅ የሚበላ ወይም ነዳጅ የማይበላ ነው። ጥያቄያቸው ምን ትላለህ አንተ? እንዳልከው ነው መኪና በራሱ ያለበት ይዞታ በጣም ወሳኝነት አለው። ግን ከእንደዚሁ ከነዳጅ ይዞታ አንግል ከአመት አመት ቴክኖሎጂ እየተጨመረላቸው ስለሚመጣ ምናልባት የዛሬ 23 ዓመት የተሰራው ኮሮላ በሊትር 1615 ሄድ ከሆነ ኪሎሜትር ምናልባት ከ3 4 ዓመት በኋላ 17 18 እንዴት ተደርጎ የሚመጣበት ሁኔታ አለ፣ ካለው ቴክኖሎጂ አንጻር ማለት ነው። እሱ ብዙ ነገር ኮንፊግሬሽን ምናምን ስለሚያስተካክሉለት የፊውል ኮንሳፕሽኑ የሚሆንበት ሁኔታ አለ። አንዳንዴ ደግሞ መኪናው በጣም በጣም ሌክዥሪ የሆነና ጥሩ ሆኖ ምናምን ግን ደግሞ የፊውል ኮንሳፕሽኑ ጭራሽ ከነበረበት ዝቅ ብሎ የሚመጣበት ሁኔታ አለ። ለምሳሌ አንድ መኪና እናንሳ፣ ጄቱር አሁን ከተማችን ላይ ደግሞ እየተነዳ ነው አይደለ። እሱ መኪና ስታዩ በጣም ሌክዥሪ ነው፣ የሚቀረው ነገር የለም። በቃ ካሪዝማው ምናምን፣ ቴክኖሎጂው በጣም ደስ የሚል የሚማርክ መኪና ነው። አሁን ይሄ መኪና 2022 2023 ጀምሮ ምናምን የሚገባ መኪና ነው እና በሌትር ስንት ይሄዳል ከተማ ውስጥ ምናምን ብለህ ብትለኝ ግን በጣም ይገርማል። ዘጠኝ አስር። ያ ማለት እንግዲህ አንዳንድ ቆንጆ የበፊት እነዚህ ቪታራ ምናምን ሜድ የሚችሉትን ያክል ማለት ነው። ሱዚኪ ቪታራዎች ሜድ የሚችሉትን ይኸኛ ይላል። ግን ውስጡ ያሉ ጉልበትም እንዲኖረው ተደርጎ ስለሚሰራ ነው። ከብዙ አንግ ሊያረጉት ይችላሉ። ኪሎ ሜትር ስለሚበሩ ልክ እንደ ውድድር መኪናዎች፣ ከዛም ታስቦ ነው ነዳጁን በበላ ቁጥር ግን መኪናው ጉልበት ጥንካሬ ካሪ ነው። ሌላው ነገር ይኖራል። ኦፍ ኮርስ ነዳጁን የማያስብ ሰው ሊገዛ ይችላል። ስለዚህ ዘሆል ቲንግ ግን ምንድን ነው እሱ? መኪኖች ከአመት አመት ሲሻሻሉ የፊውል ነገራቸውም አንዳንድ ነገሮች የሚሻሻሉበት ሁኔታ እንዳለ ሆኖ ግን በኮሮላ ብዙ አይነት ባቾች አሉ። ለምሳሌ ከዚህ ከኮሮላ ዴክስ ጀምሮ ምናምን ወደዚህ ስትመጣ እስካሁን እስካሉበት ድረስ ኮሮላ ሪስ አለ። ራሱን ይችሎ ኮሮላ አለ። ኮሮላ 22 አለ። ኮሮላ 2019 ይኖራል። ኮሮላ 21 ይኖራል። ኮሮላ 22 ይኖራል። በየዓመት ምረቱ ምን እየሆኑ ይመጣሉ፣ እሱ እየተሻሻሉ ይመጣሉ። ስለዚህ ተመልካቻችን ሰከንዳ እንደሚገዙ የሚገዙ ከሆነ አንተ ያልከው ማብራሪያ ከበቂ በላይ ይመስለኛል። ጥሩ እንግዲህ፣ ሌላኛው ጠያቂያችን ኢትዮ አውቶሞቲቮች እንዴት ናችሁ? ፒካፕ መኪና የናፍጣ አለኝ። የሞተር ዘይት የምቀያይረው ራሴው ነኝ። የቀየርኩትን አሮጌ ዘይት ለአራት አስቀምጨው እሳጣለሁ፣ ንጹህ ዘይት አገኛለሁ። ደግሞ ብጠቀምበት ምን ይሆናል? ይቅርታ ምላሻችሁን በዚህ ቴክስት ትልኩልኝ። አመሰግናለሁ። ሞተር ዘይት ሲጣል ምናልባት ይሄ ከዘይት ከዘይት ውድነት አንጻር ጥያቄው ትንሽ ፈናው ግን ሲሪየስ ነው። ምንድን ነው፣ አንተ ወደ ሙያዊ ከመምጣት በፊት እኔ በህይወት ሰምቼ አላውቅም፣ ግን እዚህ ጋር የምናገረው ነገር አለኝ። እዮባ ጥሩ ጥያቄ ነው ያመጡት እና ዘይት እኛ ገጥሞናል። ገራዣ አካባቢ ገራዣ አካባቢ በጣም ችግር አለ፣ መታመን ችግር አለ። ብዙ ጥሩ ገራጆች እንዳሉት ሁሉ ገራጆችን መቆጣጠር የማይችሉ ሰዎች አሉ። ይሄ ግለሰቡ በራሳቸው ነው፣ እንመጣበታለን። ዘይት እኔ ገራጅ ውስጥ ሰጥተን እንግዲህ አንድ ትልቅ ባለሙያ በአርቲስት ዙሪያ ያለ የባለቤቱን መኪና ምቶ በሶስተኛ ነው በአራተኛው ቀን ዘይቱ ስለ ቺቲንግ ስናወራ ይሄ ያንተ ገራጅ እኮ ምናምን እንደዚህ እንደዚህ ሆኖ ራሱ ዘይቱ ራሱ ነው። በማግስቱ ሊቤሉ ላይ ያስገባ ጭቃ፣ እንግዲህ ካሜራ አለ ምናምን ታውቃለህ፣ እዛ ገራዥ ውስጥ በነበር ጊዜና ግን ዘይቱን በቃ ሙሉ ለሙሉ ያው እንግዲህ በየ ገራዡ አንዳንድ አሉ የጃ ምን አለባቸው አውጥቶት ሌላ ዘይት ቀይሮላቸዋል፣ ወይ ደሞ በነበረበት ላው ላይ ጠብ አድርጎበታልና ገራዥ፣ በተለይ በተደጋጋሚ ዘይት ግዙ የሚባል ገራዥ ካለ እንግዲህ ተመልካቾችም ጥንቃቄ እንዲያደርጉ ነው። መቀየሩን አለመቀየሩን ቼክ ማድረግ አለባቸው። እኛ እንደዚህ ገጥሞናልና ወደ ጥያቄው ስመጣ ግን በመጀመሪያ ደረጃ እንደው ወደ ሰ አሁንም ወደ ጥያቄያችን ከመጣ ዘይት እናንተ እንድናወራበት ነው። ዘይት ከተማ ውስጥ አሁን በጣም የዘይት የሞተር ዘይት ችግር አለ። ትልልቅ ካምፓኒዎች የምንላቸው ስም መጥራት አስፈላጊ ሳይሆን ነው ዘይቶቻቸው ፎርጅድ እየተሰሩ የተሸጡ ነው። አንዳንዶቹ እንደውም እናመሰግናለን በየሚዲያው ገብተው በየ በተለይ በሬዲዮ ላይ ወደኛ ጋር መጥተው እንደዚህ እንደዚህ እንትኖቻችን ላይ በተለይ በተለይ ትልልቅ ካምፓኒዎች፣ አንድ ካምፓኒ ብቻ ነው እስካሁን መጥቶ እንዲህ እንዲህ ችግር ስለደረሰ ደንበኞቼ እንዲጠነቀቁ ብሎ ማስታወቂያ የለጠፈ በጣም የሚከበር ድርጅት አለ። ሌሎቹ ግን ዝም ብለዋል። ምንድነው ዘይቱ የከሌ ነው የከሌ ነው ብለን መግዝ አምነን የምንገዛበት ደረጃ ላይ እንኳን አይደለንም። ያለ ነው ምንድነው ዘይቱ ፎርጅ ተሰርቶ በብራንዱ ማለት ነው። በትልልቅ ብራንዶች እየተሸጠ ነው። ሁለተኛ ደግሞ አዳዲስ ብራንድ የሚመጡ የማይታወቁ ብራንዶች የሚመጡ በጣም ብዙ ያልተረጋገጡ ዘይቶች እየገቡ ስለሆነ የማታውቁትን ነዳጅ ዘይት እንዳትገዙ። ይሄኛው ከባድ ጥያቄ ነው። ወደ አንተ ላምጠው። የሰውየው እንግዲህ እያጠለብ እንግዲህ እያጠለብ በጣም ብቻ አንዳንድ ጊዜ ያው ከምን አንግል እንግዲህ እሳቸው ኢኮኖሚካሊ ነው ግን አሁን መጥለል በራሱ የሚለው ነገር ምንድን ነው የሚለውን በደንብ ማየት ያስፈልጋል። ኢንጀነራል መልሱን ለመመለስ በአጭሩ እንዲህ አይነት ነገር አይቻልም? አይቻልማ፣ አያስፈልግም፣ በአጠቃላይ ልክ አይደለም። ኢቨን በላዩ ላይ ራሱ የምንሞላው ራሱ አሁን ትክክል፣ ትክክል አይደለም፣ ትክክል በቆሻሻው ላይ አዲስ ዘይት እየሞላህ መሄዱ ራሱ እሱም የኢኮኖሚ ችግር ነው እንጂ ቢቻል ሙሉ ቢቀየር ነው። ከዘይቱም ወደ መወደድ ከመወደድ አንጻር ሀፉን መጠቀም ምናምን አይነት ነገር እየተለመደ መጣል፣ ወይ ደግሞ ቶፓፕ ማድረግ ማለት የተወሰነ ሊቤሉ ያይ እና ሲጎልበት የነበረው ላይ የጨመረ መሄድ ምናምን እሱ አግባብ አይደለም፣ ልክም አይደለም። ግን ያው እንዳልከው ከዚህ ከኢኮኖሚው ከዘይት መወደዱ ከምናምን ጊዜ ጊዜ ማጣት ምናምን ሺ ይኑ ነው። አሁን ያ ወርዶ ገራዥ ቢያንስ ግማሽ ቀን ስትሄድ ስትመጣ ምናምን ግማሽ ቀን ያቆይሃል። ወርዶ ጠሎ ነው ገራዥ ደግሞ ወዲያው ተራ ይኖራ ምናምን እኛም በራሳችን ራሱ ነፃም እኮ ራሳችን ጋር ማሰራት እየቻልን እኛ ራሱ አንዳንድ ጊዜ የምንዘናጋበት ነገር አለ። ባይሆን ይመረጣል። በመኪናው እድሜ ላይ ስለሚወሰኑ እንደየሳቸው ደግሞ ጭራሽ ተጠቅመበት የነበረውን አራት ወር አስቀምጠውት ከአራት ወር በኋላ መጥለሉን ምናምን ብለው ይሄ በፍጹም የማይሞከር የማይታሰብ ነው። አሁን ውሃ ቢሆን ኑሮ ጠሎ ይጠጣል ድጋሚ ችግር የለውም ማለት ጠሎ ይጠጣል ስል ለምሳሌ ምን ይደረጋል? የሚሄድ በጣም ምንትን ምንድነው ጎርፍ የሆነ ውሃ በጣም ከከለሩ ቀይ የሆነ ውሃ እና ምናልባት አዲስ አበባ ላይ እንኳን የንጹህ ውሃ መጠጥ አገልግሎት ችግር ስለሌለ ያ ችግርን ሊያዩት ይችላሉ። እና አንዳንድ ክፍል ሀገር ወጣ ስትል ምንድነው የሚደረገው? ውሃው ይቀዳል በባልድ ሊቀመጥና በነጠላ ወደዚኛው ለችግር ጊዜ የማጥለል ነገር ምናምን ይደረጋል። ውሃ ቢሆን መልሰህ ጠቀመዋለ ልፈልገኝ ነው። ይሄኛው ግን ቴክኒካል ቢሆን የችግር ጉዳይ ነው። ግን ምንድነው እኔ ስመጣልህ ዋናው መሰረታዊ ዓላማው የዘይት ማወቅ ነው። አሽከርካሪ የዘይት ዓላማው ሞተርን የማለስለስ ነው። ሞተር እንዳይነክስ ነው። አይደለም እንዴ? ወደዛ ስንመጣ ማለት ነው። ሞተር ለማለስለስ ደግሞ አይደለም እኮ እንኳን የተጠለለ ይሄ የተጠለለ ዘይት አይደለም ብራንድ ያልሆነ ዓለም አቀፍ ደረጃውን ያልጠበቀ ዘይት መጠቀም እራሱ እኮ ከሞተር ጋር አደጋ አለው አይደለም አሁን ብዙ እንኳን እንዳልከው አይደለም ቶፕ አፕ ማድረጉ አይደለም አጥልሎ መጠቀሙ ምናምን ቀርቶ እንዳልከው ራሱ በውስጡ ያለው ግሪዲያንት ምናምን ወይም ኮንቴንቱ በራሱ አለም አቀፍ ተወዳዳሪ ነው አይደለም የሚለው ነገር አይ ቲንክ ባለፈው በተወሰነ መልኩ ለማንሳት ሞክረናል የተወሰነ ሳሙዊል ሪደን ያየ ነው አለ እጃቸው ላይ ምንም አይነት የጥራት ማረጋገጫ ወረቀት ሳይኖራቸው ወይም ደግሞ ድርጅቱ ምን እንደሆነ ሳይታወቅ ግን ዘይቱን ወደ ገበያ የማስገባት ነገር ምናምን አለ። በእርግጥ እሱ እንግዲህ ንጹሕ አዲስ ዘይቱ ነው እንኳን ማለት ነው ዓለም አቀፍ ደረጃውን ያልጠበቀ ወይ ደግሞ መኪናዎቹ ከሚፈለጉት ስታንዳርድ ጋር ማሄድ ዘይት እንኳን በበቂ ሁኔታ ማያለሰልስ ለሆነ እንጂኑ ላይ ችግር ይፈጥራል ችግር እንኳን ስለዚህ ስታንዳርዱን ያላሟላ ዘይት በራሱ እንኳን ተጽኖ ያመጣል እንኳን ሳልን ቆሻሻ ዘይት መልሰን ልትጠቀም ቀርቶ እና ከዘይት አጠቃቀም ጋራ ተመልካቾቻችን ጥርት ያለ ነገር ሊኖራቸው ይገባል ጠሎ ምናም የሚባል ነገር የለም በነበረው ላይ አዲስ ዘይት መጨመርም አግባብ አይደለም ራሱ ዘይት እንኳን አዲስ ሲገዛ ስታንዳርዶቹን ያሟላ ዘይት መሆን መቻል አለበት። ማለት የታወቀ ዓለም አቀፍ ሰርቲፋይድ የሆነ ከሀገር ውስጡም ከሀገር ውጭም ሊሆን ይችላል። ያ ነገር ማረጋገጫ እስከሌለ ድረስ እነሱንም ቢሆን ያለአግባብ መጠቀም ምናልባት 56 ኪሎ ሜትር እንዴ ተብሎ የምትጠቀመው ዘይት በ500 ኪሎ ሜትር በ1ሺ ኪሎ ሜትር ሞተርን ሊነክስብህ ይችላል። ሙቀት የመቋቋማቸው አቅም ዝቅተኛ ነው ሉብሪኬት የማድረግ የማለስለስ አቅማቸው በጣም ዝቅተኛ የሆነና ሞተር እንዲነክስ መሰል ነገሮች ሜካኒካል ችግሮች ይዞ እንዲመጡበት ስለሚያደርጉ ያ ደግሞ ወደ አላስፈላጊዎች ይዞ ስለሚሄድ ከዚህ ጀምሮ ጥንቃቄ የሚደረግ መቻል አለበት ነው። ባጭሩ የክራንክ ሻፍት መበላሸት ምን ችግር ያመጣል? መኪና የተበላሽቶ ሄጄ ክራንክ ሻፍትን ቼክ አድርጋሉኝ ፖዚሽን ሴንሰር አይ ቲንክ ይመስለኛል። እሺ። እና የዚህ የክራንክ ሻፍት ፖዚሽን ሴንሰር መበላሸት ሞተር እንዳይነሳ ያደርጋል። ኢን ጀነራል ሞተር እንዳይነሳ ያደርጋል። ስለዚህ ሞተር እንዳይነሳ የሚያደርግበት ምክንያት ደግሞ የክራንክ ሻፍት ፖዚሽን ሴንሰር ሞተር እንዳይነሳ ያደርጋል። እሳቸው ገራዥ ሂጅ እንደዚህ ያሉኝ ነው ያሉት። እና መኪናው እየተጠቀሙበትም ይመስለኛል ስለዚህ ስለዚህ ክራንክሻፍት አይደለም ማለት ነው። ሳ ክራንክሻፍት ፖዚሽን ሴንሰር ጋራጅ ሂደው እየነዱት ከሄዱ እየሄደው ግን መካኒኩ ክራንክሻፍት ችግር ሊሆን ይችላል አለኝ። የክራንክሻፍት ችግር ኦፍኮርስ እንዳልከው መኪናው አሁን ሁለት ኮንዲሽን አለው። ቼክ እንጂኑ አብርቶባቸው ዝም ብለው እየነዱት የሚሄዱበት ፌልሴፍ ፋንክሽን የሚባል አለ። ፌልሴ ፋንክሽን ማለት ያንን ብልሽት በራሱ ሞዴሬት እያደረገ ኮምፒውተሩ ቀድሞ ከነበረው ዳታ እየወሰደ ለተወሰነ ኪሎ ሜትር ጋራጅ እስክትደርስ ድረስ ይፈቅድልሃል። ይሄ ምን ይባላል? ፌልሴ ፋንክሽን ይባላል። ግን እዛ ጋራጅ ከገባ በኋላ ሞተር ማጥፋታቸው አይቀርም። ልክ ሞተር አትፍቶ ግን በእርግጠኛ ሆኜ ነግሬ ነገር ክራንክሻፍት ፖዚሽን ሴንሰር እነቅለው ሞተር እናስነቅበ። ማለት ክራንክሻፍት ፖዚሽን ሴንሰር ላይ ችግር ኖሮበት ሞተር ላስነሳ በጣም ያስቸጋሪ ነው የሚሆነው። አሁን ክራንክሻፍት ፖዚሽን ሴንሰር በእርግጥም ሞተር የሚያስነሳበት ኮንዲሽን ይኖራል። ለምሳሌ ሎ ቮልቴጅ ሲግናል ኢንፑት። ሎ ቮልቴጅ ሲግናል ኢንፑት ማለት ተመልካቾቻችን፣ ክራንክሻፍት ፖዚሽን ሴንሰር ሁለት አይነት ስላለ ማለት ነው አንደኛው ሃል ኢፌክት ብሎ የሚጠሩት ነው። አንደኛው ደግሞ ማግኔቲክ ፒካፕ ታይፕ ወይንም ደግሞ በራሱ ኤሌክትሪክ ማመንጨት የሚችል ሴንሰር ማለት ነው እና በራሱ ኤሌክትሪክ ማመንጨት የሚችለው አንዳንድ ጊዜ ሀይ ሬዚስታንስ ማለት ከፍተኛ፣ ከቆይታ ከአገልግሎት ብዛት የሬዚስታንስ መጠኑ እየጨመረ ይመጣና የሚልከው ወደ ኮምፒውተር ጋር የሚልከው ቮልቴጅ ያነሰ ይሆናል። ስለዚህ ሎ ቮልቴጅ ኢንፑት ሲግናል ብሎ ሲል ሲግናሉ ይደርሰዋል፣ ግን ትክክለኛ ሲግናል አይደለም። ስለዚህ ደብድበን ቢሆን የመነሳት አቂ ሁኔታ ይኖራል። ይሄ ችግር ከሆነ ማለት ነው። እሱ መላቀቅ እስከሆነ፣ ለምሳሌ ገመዷ ከሴንሰሩ ላይ መላቀቅ ወይ ደግሞ በትክክል ሳትያያዝ ጫፍ ላይ ተንጠልጥላ ከቀረች ወይ ገመድ ከተቆረጠ ካላረገ፣ ይሄ ከሆነ ግን ኮምፕሊትሊ ሞተር አይነሳም። ስለዚህ እንዳልከው አንተ ምናልባት መኪናው እየተነዳ ሄደበት ምክንያት አንዱ ሎ ቮልቴጅ ሲግናል እራሱ እስካንቱሉ ላይ ስትለካው፣ ስትፈትሸው ሎ ቮልቴጅ ሲግናል ኢንፑት ብሎ የሚያመጣበት ሁኔታ አለ። ሎ ቮልቴጅ ሲግናል ኢንፑት ዝቅተኛ መሆኑን ያሳያል። ግን እንደዛም ሆኖ እየተንተፋተፈ በትክክለኛ ባለሆን ሲግናል ሞተር የሚሄድ ተንደንስ ይኖረዋል ማለት ነው። ግን ይሄ ኦፕን ሰርኪዩት መሰል ነገሮች እንደዚ አይነት ነገሮች ከመጡ አሁን ባልኩ መሰረት ክራንክሻፍት በብዛት የዚህ ፖዚሽን ሴንሰሩ ምን ይዞበት ይመጣል ማለት ነው። ኦፕን ሰርኪዩት አይነት ነገር ከሆነ ሞተር የማይነሳበት ኮንዲሽን ይፈጠራል። ለዚህ እንደውም ክራንክሻፍት ፖዚሽን ሴንሰር የሚገርም መኪና ላይ በእርግጥ ሲስተም ነው። በዋነኝነት ከዚህ ጋር እንደው ምናልባት እድል ከሰጠኝ እና ሰዓት እንትን ካላለን የተወሰነ ነገር ልበል። እንደው የዚህ የክራንክሻፍት ፖዚሽን ሴንሰር ሞተር ያጠፋል እንደዚህ እንደዚህ ብለን ስንል በደንብ ሊታወቅ የሚገባው ቤዚክ ብለን በተለምዶ የምንጠራቸው የኢንጂኑ ላይ ካሉ ሴንሰሮች አንደኛውና ዋነኛው ክራንክሻፍት ፖዚሽን ሴንሰር ነው ማለት ከክራንክሻፍት ፖዚሽን ሴንሰሩ የወሰደው ሲግናል ለምን ይጠቅመዋል መሰለህ? ለኢንጀክሽን ታይሚንግ ይጠቅመዋል፣ ለኢግኒሽን ታይሚንግ ይጠቅመዋል። ታይሚንግ ማለት ነዳጅ የሚረጭበት ቦታ ሰዓት አለ አይደለ? ያቺን ሰዓት እንዲጠብቅ ጠብቃ እንድትረጭ የሚያደርገው የዚህ የኮሎ ሴንሰር ወይም ክራንክሻፍት ፖዚሽን ሴንሰር ነው። ኢንጀክሽን ታይሚንግ። ሁለተኛ ካንዴላ አለን አይደለም? ካንዴላ ሰዓቱን ጠብቀው እሳት እንዲሰጥ የሚያደርገው የዚህ የክራንክሻፍት ፖዚሽን ሴንሰር ና የካምሻፍት ፖዚሽን ሴንሰር የሁለቱ ጥቅም ነው። አሁን የዚህ የካምፕ የክራንክሻፍት ፖዚሽን ሴንሰር መበላሸቱ ይሄን ችግር ይዞ ይመጣል ብለን ስንል፣ ሞተር እንዳይነሳ ያደርጋል ብለን ስንል፣ ቤዚካሊ ክራንክ ኢንጂኑ ላይ ካሉ ሴንሰሮች በዋነኝነት ከምንጠቀማቸው አንዱ እሱ ሆኖ ግን አሁን ላይ ያሉ መኪኖች ሲስተማቲካሊ ኮንፊግሬሽናቸው ለየት ብሎ ነው የመጣበት ሁኔታ አለ። አሁን ቤዚክ ብለን ስንል ለምሳሌ የ እሺ፣ ለምሳሌ ነው የጎማ መቀነስ አሁን ከሞተር አለመነሳት ጋር ምን ያያይዘዋል? ይዘዋል ፈ አሁን ቴክኖሎጂውን ልነግር ፈልጌ ነው። የጎማ ፕሬሩ መቀነስ እንትን አለ አለ የአየር መቀነስ። አሁን አየር ሲቀንስ ያበራ የለ ዳሽቦርድ ላይ ዳሽቦርድ ላይ ሲያበራ ሞተር አይነሳም ወይ፣ ከተነሳ በኋላ ሁለተኛው ኦፕሽን ከተነሳ በኋላ መኪናው እንዲሄድ አይፈቅድም አየሩ ሲቀንስ አሁን በመጡት ቴክኖሎጂ ሲስተም ዲፔንድ ነው ለልፈልግ ሞተር አለመነሳት ወይም ከተነሳ በኋላ አለመሄድ መሰል ነገሮች ከቴክኖሎጂ ጋር እንዳሉ ሆኖ ግን እነዚህ ቀደም ወዳሉትን ኤሌክትሮኒክ ኮንትሮል ኢንጂ ማኔጅመንት ወይም ደግሞ አለፍ ላሉት መኪኖች የነዳጅ መኪኖች ናቹራል ጋስ አስፓሬትድ እንጂኖች ለእነሱ ግን ክራንክሻፍት የጀርባ አጥንታቸው ነው፣ ፖዚሽን ሴንሰሩ ስለዚህ ምንድን ነው የሚሆነው ክራንክሻፍት የጎማው መቀነስ ያነሳንበት ምክንያት ሲስተሙ አውት ቴክኖሎጂ ላንሳ ልፈልግ ነው እና መኪናው እንደ ሄደ ያው ከትራክሽን ጋር ከባላንስ ምናምን ስቴቢሊቲ ጋር ምናምን ተያይዞ ስለማይፈቀድ ላንተ ለኛ ውስጥ ላለ ነው ሰዎች ሴፍቲ ስለሚጠነቀቁ የመንሸራተት አቅሙ ይጨምራል። ስለዚህ መኪናው ዳልሆነ ነገር ውስጥ ይገባል ተብሎ ስለሚታሰብ ሎክ ያደርጉታል። ቀደም ወዳሉት ላይ ግን ስንመጣ የክራንክ ሻፍት ፖዚሽን ሴንሰር ለኢንጂን ማኔጅመንት ሲስተም በጣም ወሳኝ የሆነ ኢንፑት ነው። ስፔሻሊ ለናቹራል ጋስ አስፓይሬትድ ኢንጂን ኦፍ ኮርስ የሚገኘው ምዛ ላይ ነው። ስለዚህ ከዛ አንግል ቢታይና ክራንክሻፍት ፖዚሽን ሴንሰርን በአግባቡ አስድቶ ወይም ደግሞ ኦፕን ሰርኪዩት ካለ ያን ችግር መቅረፍ ሀይ ሬዚስታንስ ካለ ደግሞ መቀየር ከኛ ይጠበቃል ማለት ነው ጥሩ እንግዲህ ዮባ እጅግ በርካታ ጥያቄዎች መጥተዋል ከተመልካቾቻችን ቢሆንም አሁን ካለን ሰዓት አኳያ ሌሎቹን በዛው በደወሉበት ስልክ በተለይ በቴሌግራም ስክሪን ላይ ባለ ስልክ ቁጥር የምንልክላቸው ይሆናል ተመልካቾቻችን እንግዲህ ኢትዮ አውቶሞቲቭ ይቀጥላል ግን፣ አሁን የእናንተን ጥያቄ የምንመልስበት ሰዓት እዚህ ላይ ነው የሚያበቃው። ግን በዚሁ እስክሪን ላይ ባያችሁት ቁጥር ቴሌግራም ላይ ቲክቶክ ላይም ዩቲዩብ ላይም ጥያቄዎች ልታቀርቡልን ትችላላችሁ። እናመሰግናለን።